አይ፣ ሰላም እንዴት ናቸው? ዶክተር አደራጀው ብርሃን እባላለሁ የቆዳና አባላዘ ስፔሻሊስት ሐኪም ነኝ። ዛሬ ላወራችሁ የመጣሁት ደግሞ ቤታችን ውስጥ እንዴት የቆዳ አይነታችን ምን አይነት እንደሆነ ማወቅ እንችላለን። የሚያስፈልጉ ነገሮች በጣም ጥሩ ነገሮች፣ ሳሙና ወይም ደግሞ ክሊንሰር ያስፈልገናል፣ መስታወት ያስፈልገናል፣ ሶስተኛ ደግሞ ሶፍት ያስፈልገናል ማለት ነው። ጠዋት እንነሳለን፣ ፊታችን እንታጠባለን። ፊታችን ከተጣጠብን በኋላ ከሰላሳ ደቂቃ በኋላ ሰላሳ ደቂቃ የምንቆይበት ምክንያት ፊታችን ከታጠብን በኋላ ወዛችን ከነሳን በኋላ ድጋሚ ወዛችን ለማደር አትሊስት ሰላሳ ደቂቃ ማለት ነው። ስለዚህ ከሰላሳ ደቂቃ በኋላ ምናረጋለን ሶፍት እናነሳና ግንባራችን ላይም እንነካለን። ቁራጭ ሶፍት ጉንጫችን ላይ የምነካለን አገጫችን ላይ አፍንጫችን ላይ እንነካለን። ጫናርገ ከዛ በኋላ ወደ መስታወት ጠጋ ብለን ከሰላሳ ደቂቃ ቆዋል ፊታችንን በመስታወት ስናየው የሚያብረቀርቅ ከሆነ በእጃችን እንደዚህ እንዳስሰው የሚያምለጨልጭ ከሆነ ወይም ደግሞ ግሪሲ ከሆነ እና ደግሞ በሶፍት እንደዚህ አድርገን ተነክተን አይተው ነው እንደዚህ በእጃችን ስናየው ያየነው ሶፍት ዘይት የነካው ከመሰለ ፊታችን ወዛም ነው ማለት ነው። ግን ፊታችን ሽብሽብ የማለት ስሜት ካለው ወይም ደግሞ ስናየው አመዳም ከሆነ ወይም ደግሞ ፍርፍር የሚል ነገር ካለው በነካ ነው እንደዚህ በሶፍት ደግሞ ስናየው ምንም ነገር ነጭ ነጭ የሆነ ነገር ወይም ደግሞ ምንም ነገር ለውጥ ከሌለው ፊታችን ደረቅ ነው ማለት የተወሰኑ የፊታችን አካል ወዛም ሆኖ የተወሰነው ደግሞ ደረቅ ሆኖ ከሆነ ደግሞ ፊታችን ቅልቅል ወይም ኮምቢኔሽን እንደሚደረግ፣ ማለት አራተኛው አይነት ደግሞ ሴንሲቲቭ ስኪን የሚል። ሴንሲቲቭ ስኪን ያላቸው ፊቶች ከታጠቡ በኋላ የማቃጠል ስሜት ይኖረዋል፣ የማሳከክ ስሜት ይኖረዋል። የተለያዩ መድኃኒቶችን ሊሆን ይችላል፣ የተለያዩ ፕሮዳክቶችን ስንጠቀም ፊታቸውን የማይስማማ ወይም ደግሞ በቀላሉ የሚቆጠሩ ካለ ሲሆን፣ ሴንሲቲ ሴንሲቲቭ ያላቸው ሰውነት ብቻውን ላይሆን ይችላል። ወዛም ሆኖ ሴንሲቲቭ ሆኖ ይችላል፣ ደረቅ ሆኖ ሴንሲቲቭ፣ ኮምቢኔሽን ሆኖ ኖርማል ቆዳ የምንለው ኖርማል ቆዳ ትንሽ ሳብጀክቲቭ ነው፣ ከአንዳንድ ሰው ግን ባጭሩ ትንሽ በጣም ደረቅም ያልሆነ በጣም ወዛም ያልሆነ ምቾት ያለው ፊት ትንሽ የቆዳ ችግሮች ያሉበት ፊት ነው። ሙሉን ንጹህ ፊት የለም ማለት ነው። ትንሽ ችግሮች ያሉበት ፊት ነው። እነዚህ እነዚህ የቆዳ አይነቶቻችን ራሳችን ከቤታወገን ኦፍኮርስ ተጨማሪ ማወቅ የምንችልባቸው መንገዶች አሉ። ለምሳሌ ስኪን አናላይዘርም አለ ማሽን ውስጥ እንገባና በእድሜያችን በሱታችን አይቶ ከፈቶች ያወዳዱ ብዙ የሚነግረን ነገር አለ። ግን በቤታችንም በዚሁ መሰረት ማወቅ እንችላለን። ከዛ ፊታችን አይነት ማወቅ ጥቅሙ ምንድነው? የምንፈልጋቸውን ፕሮዳክቶች ከዛ በኋላ ቆዳችን ደረቅ ከሆነ ወይም ወዛም ከሆነ በእነሱ መታጠቢያዎች ሊሆን ይችላሉ፣ ማለሰሻዎች ሊሆን ይችላሉ፣ የፀሐይ መከላከያዎች ሊሆን ይችላሉ፣ ወይም ሌሎች ፕሮዳክቶች ይብል የሚቀመሙልን ራሱ የፊታችን አይነት ስለሚወስድ ነው። ዶክተር አድራጀ ብርሃን እባላለሁ። ቆዳና አባላት ስፔሻሊስት። የተለያዩ ሀሳቦች፣ አስተያየቶች ካሏችሁ ፎለወር ወም ተጨማሪ የምችለውን የማውቀውን የህክምና እውቀት እናንተ ለማጋራት ዝግጁ ነኝ።